በአርባ ምንጭ ዩኒቨርስቲ የታሪክ የታሪክና ቅርስ አስተዳደር ትምህርት ክፍል ኃላፊም እንዲሁም የታሪክ ምሁርና ተመራማሪ አቶ ካሱ ጡሚሶም በተለይም ከደቡብ ቴሌቪዥን ጋር በነበራቸው ቆይታ እንዳሉት ኢትዮጵያ ጥንታዊና ገናና ከነበሩ ጥቂት ሀገራት ውስጥ አንዷ እንደነበረች አውስተው በወቅቱም ጠንካራ የአስተዳደር ስርዓትን ባለቤት እንደነበረች ጠቁመዋል። ኢትዮጵያ እንግዲህ እጅግ በጣም በዓለማችን ላይ ታዋቂ ከነበሩ ጥንታዊ መንግስታት ወይም ሀገሮች መካከል አንዷ ነች። በዚህ የረዥም ዘመን ታሪኳ ውስጥ ብዙ ተግዳሮቶችን አልፋለች። ብዙ ጠንካራ እና ታሪካዊ ስራዎችንም አከናውናለች እና ከነዚህ ጠንካራ ከምንላቸው ኢትዮጵያን በውጭ ዓለም እንድትታወቅ ካደረጓቸው ጉዳዮች ጥንታዊ የመንግስትነት ታሪክ ያላት ሀገር መሆኗ ነው። ከዛ ባሻገር ኢትዮጵያ በዘመኑ በጥንት ዘመን ታዋቂ ከሚባሉ የዓለማችን ሀገሮች ፐርሻ አሉ የዛሬዋ ኢራን፣ እነ ባዛንታይን አሉ፣ እነ ቶማን ተርኮች አሉ፣ ሌሎችም ብዙ ጠንካራ የምንላቸው፣ ግብፅ በራሱ አንዷ ጠንካራ የምትባል ሀገር ነበረች በእርግጥ እና ከነዚህ ሀገሮች ጋር አንድ ላይ የምትጠራ ሀገር ነበረች፣ ቻይናንም ጨምሮ። ቻይናም በታሪካችን ውስጥ ጠንካራ ከሚባሉ ጥንታዊ መንግስታት ካላቸው ሀገሮች አንዷ ነች። የኢትዮጵያ የባህር በር ተጠቃሚነት ዘላቂ ሰላምን ከማስፈን ባለፈ ቀጠናዊ ትስስር እንደሚያጠናክር የገለጹት አቶ ካሱም በአንጻሩ ኢትዮጵያን የባህር በር የማሳጣትና ህዝቦቿን የመበዝበዝ ሴራ በመሰራቱም ህጋዊና ተፈጥሯዊ መብቷን አታቆይታለች ብለዋል። ኢትዮጵያ የተፈጥሮም የታሪክም መብት አላት የትሬድ አውትሌት የሲ አውትሌት የማግኘት የባህር መውጫና መግቢያ በር የማግኘት መብት ያላት ሀገር ነች። ምክንያቱም የኢትዮጵያን የባህር በር ታሪክ ስንመለከት እንግዲህ ከአዱሊስ እንጀምራለን። አዶሊስ ማለት በአክሱም ዘመን የነበረ በጣም ትልቅ የባህር በር ነው። የኢትዮጵያ ነገስታት ከውጭ ዓለም ጋር በጣም ሰፊ የሆነ የንግድ ግንኙነት ሲያደርጉበት የኖሩት ነው። ምናልባትም በስድስተኛው እና በሰባተኛው መቶ ክፍለ ዘመን ጀምሮ የእስልምና እምነት ጠንካራ የሆኑ ሀይሎች በመካከለኛው ምስራቅ ላይ የነበሩ ሃይማኖታቸውና ግዛታቸውን ለማስፋት በሚያደርጉት ጥረት አማካይነት በተፈጠረው አደጋ ነው የአዱሊስ ወደብ የመፍረስ አደጋ ያጋጠመው። ሀገራችን የባህር በር ሳይኖራት በርካታ ኢኮኖሚያዊ ፖለቲካዊና ማህበራዊ ድሎችን እያስመዘገበች መሆኗን አብራርተው፣ ይህንን እድገት ወደ ላቀ ከፍታ ለማሸጋገር የባህር በር አበርክቶ ከፍተኛ ነው ሲሉ አውስተዋል። ታመጣቸውን ገቢዎች ለወደብ የከፈለች የኢኮኖሚ እድገቷን የፖለቲካ እድገቷን ሊሆን ይችላል ማህበራዊ እድገቷን ሁሉንም ነገር አዝጋሚ እንዲሆን አድርጎታል። ስለዚህ ወደብ ማጣት በጣም ከባድ አደጋ ነው። እጅግ በጣም ከባድ አደጋ ነው። ከኢኮኖሚ ጥቅሙ ባሻገር ወደብ የሌለው ሀገር በአሁኑ ዘመን በተለይ ራሱን ለመከላከል ሙሉ በሙሉ ኮንፊደንስ ያለው ሊሆን አይችልም። ምክንያቱም የዘመኑ ጦርነቶች የሚካሄዱት የራስህን ሉዓላዊነት የራስህን ሰላም ለማረጋገጥ ለማስቀጠል ጠንካራ ወታደራዊ ኃይል ያስፈልግሃል ይሄ ወታደራዊ ኃይል ደግሞ የሚጠቀማቸው መሳሪያዎች ከተለያየ አቅጣጫ የሀገር ሉዓላዊነት ሊያስጠብቁ የሚችሉ መሆን አለባቸው። የባህር በር ጥያቄ ከታሪካዊና ኢኮኖሚያዊ ጥያቄዎች ባሻገር ከዓለም አቀፍ ህጎች አንጻር ሊቃኝ እንደሚገባውና ብሔራዊ ሀብት መሆኑን በመገንዘብ አንድ አቋም ልንይዝና ልናስፈጽመው ይገባል ብለዋል። ኢትዮጵያ ትጠቀምበት የነበረ ብዙ ዘመናት ትጠቀምበት የነበረውንም የአሰብ ትችላለች በተመሳሳይነት ሁኔታ ግን እንድታጣ የተደረገችበት መንገድ ምንድን ነው ነው በሁለት አካላት ወይም በሁለት ግለሰቦች መካከል በነበረው ስምምነት መሰረት ያለበት ጉዳይ ነው። እነዚህ ሁለት ግለሰቦች ደግሞ እነዚህን ሁለት ትላልቅ አገሮች ይወክሏቸዋል ማለት አይቻልም። እነዚህን ትላልቅ ህዝቦች ይወክሏቸዋል ማለት አይቻልም። አገሮች እኮ ሊለያዩ ይችላሉ። ነገር ግን በአንድ የታሪክ ወቅት ደግሞ ተመልሰው አንድ የሚሆኑበት ሁኔታ ሊፈጠር ይችላል። በሀገሪቱ ላይ ወታደራዊ ጥቃቶችን ሊሰነዝር ይችላል። ስለዚህ በባህር ላይ ጥቃት የሚሰነዝርብህን ከባህር ላይ ነው እንደገና አንተም ካውንተር አታክ የምላሽ መልስ በመስጠት ነፃነትህን ማስከበር ሉዓላዊነትህን፣ አንድነትህን፣ ሰላምህን ማስከበር የሚችለው እና ኢኮኖሚክ ጥቅም ብቻ አይደለም ያለው የባህር በር ጉዳይ ለአንድ ሀገር ከወታደራዊ አንጻር ሰላምን ከማስከበር ለዋላይነትን ከማረጋገጥ ከማስቀጠል አንጻር ከመሳሰሉት ኮርነር ስንመለከት የባህር በር እጅግ እጅግ በጣም አስፈላጊ ከሚባሉ ነገሮች ውስጥ አንዱ ነው ለአንድ ሀገር። ከዓለም አቀፍ የባህር በር አጠቃቀም ሕጎች መሰረት የባህር በር ጥያቄያችን ይመለሳል ያሉት አቶ ካሱም ለዚህም ሕብረተሰቡ ከመንግስት ጎን ሊቆም እንደሚገባም አሳስበዋል። ኢትዮጵያና የኤርትራ ሕዝብ እኮ በባህላቸው ተመሳሳይነት ያላቸው ህዝቦች ናቸው። የቋንቋ ሼር የሚያደርጉት ቋንቋ አላቸው። ሼር የሚያደርጉት ሃይማኖት አላቸው፣ እስልምናም ሆነ ክርስትና። ኢን ደፊውቸር አንድ ሊሆኑ የሚችሉበትም እድል እኮ አለ እኮ፣ አይደለም አሁን ያለውን የባህር በር በጋራ መጠቀም ብቻ አይደለም፣ አንድ ሆኖ እንደ አንድ ሀገር የመኖርም ሁኔታ ፈጣሪ ሊያስተካክለው ይችላል። ምክንያቱም በዓለማችን ላይ እንደዚህ አይነት የታሪክ ሂደቶችን እየተመለከትን ስለሆነ ነገር ግን የአሰብ ወደብ ለኢትዮጵያ ምን ነው ብለን ስናነሳ ቅድም ከገለጽኳቸው የታሪክ ትውስታዎች መካከል ውስጥ እንግዲህ አንዱ የኢትዮጵያ ወደብ የነበረው በታሪኳ ውስጥ የአሰብ ወደብ ነው። ለረዥም ዘመናት፣ ለብዙ ሺህ ዓመታት ይሄንን በወደብነት ኢትዮጵያ ተጠቅማታለች። ያጣችበትን መንገድ ተገቢነት ያለው ህጋዊ ባለመሆኑ ዛሬ የኢትዮጵያ መንግስት ያነሳው የወደብ ጥያቄ እጅግ በጣም ተገቢ ነው።